የዚህ ዜና መጽሔቱ የመጨረሻ ምዕራፍ የሆነው የስፖርት ዘገባ ሰዓት ላይ ደርሰናል። የተመረጡ የሀገር ውስጥ እና የውጭ ስፖርት ዘገባዎችን ከሀና ማርያም መስፍን የምንከታተል ይሆናል። አሁን ይመጣል ይችላል። አመሰግናለሁ። አብራችሁን ቆዩ። በሀገር ውስጥ መረጃዎችም እንጀምራለን። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ትናንት ቀጥሎ ሲደረግ ሲዳማ ቡና ና ሀዋሳ ከተማ ድል አድርገዋል። ባህር ዳር ከተሞች ከስድስት ጨዋታዎች በኋላ ሲሸነፉ፣ ከሲዳማ ቡና ጋር ያደረጉትን ጨዋታ ቀያሪ የሆነችውን ግብ ፍቅረ ኢየሱስ ተክለ ብርሃን በመጀመሪያው አጋማሽ አስቆጥሯል። ሁለተኛ ተከታታይ ድላቸውን ሲያስመዘግቡ፣ ሲዳማ ቡናዎች ነጥባቸውን 32 በማድረስ አስረኛ ላይ ተቀምጠዋል። ከመድንጋ ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ያልተጠቀመው ባህር ዳር ከተማ አሁንም ባለበት በ ሰላሳ ሰባት ነጥብ ሁለተኛ ደረጃ ላይ ተቀምጧል። በለቱ ሌላኛው ጨዋታ ሀዋሳ ከተማ የወላይታ ዲቻን የሰባት ጨዋታዎች ያለመሸነፍ ጉዞ ገጥቷል። ይህን ምርሃ ግብር ሀዋሳ ከተማዎች ከሶስት ጨዋታ በኋላ ወደ ድል የተመለሱበት ሲሆን ባሌ ሱሌማን ብቸኛ ግብ አማካኝነትም ወላይታ ዲቻን አንድ ለባዶ ማሸነፍ ችሏል። ደረጃውን ማሻሻል ደረጃቸውን ማሻሻል ሲችሉም በ24 ነጥብ 15ኛ ላይ ሆኗል። ወላይታ ዲቻዎች በ37 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ፕሪምየር ሊጎ ዛሬም ሲቀጥል ተጠባቂ ጨዋታዎች ይከናወኑበታል። አራተኛና ስምንተኛ ደረጃ ላይ ተቀምጠው የሚገናኙት ኢትዮጵያ ቡናና ፋሲል ከነማ የሚያደርጉት ጨዋታ ሲጠበቅ፣ ከዛም መቻል ከአርባ ምንጭ ከተማ ይጫወታሉ። ዘጠነኛው የመላው ደቡብ ወሎ ዞን ዘመናዊ ስፖርት ሻምፒዮና ውድድር አንድነትንና አብሮነትን ከማሳየትን በላይ የስፖርት ቤተሰቡን ያነቃቃ እንደነበር የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ እርዚቂሳ ተናገሩ። የዞኑ ዘመናዊ የስፖርት ሻምፒዮና ውድድር በታላቅ ድምቀት ተጠናቋል። ተመስገን አሰፋ ከመጋቢት 26 ጀምሮ ላለፉት 11 ቀናት ሲካሄድ የቆየው ዘጠነኛው የመላው ደቡብ ወሎ ዞን ዘመናዊ ስፖርት ሻምፒዮና ውድድር በታላቅ ድምቀት ተጠናቋል። በአጠቃላይ በፓራኦሎምፒክና መስማት በተሳናቸው ደላንታ ወረዳ፣ በኦሎምፒክ ስፖርት ደግሞ የተንታ ወረዳ አሸናፊ ሆነዋል። በፍጻሜ በተደረጉ ጨዋታዎችም በወንዶች መረብ ኳስ ለገሂዳ ወረዳ መቅደላ ወረዳን 3 ለሁለት በማሸነፍ የወርቅ ሜዳሊያ አሸናፊ ሆኗል። በእግር ኳስ ደግሞ ቃሉ ወረዳ ሀርቡ ከተማን በመለያ ምት አመት 3 ለ0 አሸንፏል። ውድድሩ የእርስ በርስ ግንኙነትን በማጠናከር ተነፋፍቆ የነበረውን የስፖርት ቤተሰብ ያገናኘ እንደነ ነበር ተሳታፊዎች ገልጸዋል ከኦታ አንጻሩ እንደዚህ አይነት ጌም መደረጉ በጣም ደስ ይላል ህዝቡ ያ ህዝቡም እንታዩ የወሎ ህዝብ ለስፖርት ያለው ፍቅር በጣም ሰፊ ነው ከኦታ አንጻሩ ይሄ ሁላ ህዝብ ዝመቶ ታዲሞ በፍቅር መለያየቱ አንድነታችንን ፍቅር መኖራችን አሁን ላይ ሰላም መሆኑንም በጣም የሚያሳይ ነገር ነው አሁን ቢሆን ለሀገራችን ሰላም እመኛለን ውድድሩ በጣም ደስ ይላል ምክንያቱም በጣም ብዙ ማህበረሰብ ጋር የተዋወቅንበትና በሰላም ተጀምሮ በሰላም የተጠናቀቀበት ስለሆነ በጣም ከእስከዛሬው የተለየ ነው ብዬ አስባለሁ በፍቅር የተሞላበት ምንም አይነት ችግር የሌለበትና ደወሎ ዞንም በዚህ የውድድር ዝግጅት ላይ ሊመሰገን የሚገባው ውድድር ነው የተካሄደው። በቆይታቸው ለተደረገላቸው መልካም መስተንግዶ ምስጋና ያቀረቡት ተሳታፊዎቹ በቀጣይ በሚካሄደው የመላው አማራ ውድድር ላይ የተሻለ ውጤት ለማስመዝገብ መዘጋጀታቸውንም ጠቅሰዋል። ደሴ መዘጋጀቱ አንድ ማህበረሰቡ እንዲመጣ ብዙ የወረዳዎች እንዲሳተፉ አድርጓል። ቀጣይ መላ አማራ ውድድር ሲካሄድ እኛም እንደ ደቡብ ወሎ ዞኑ ወክለን እንጫወታለን። ምናልባት እዛ ላይ የተሻለ ውጤት እናመጣለን ብለን እናስባለን። በጣም ብዙ አቅም ያላቸው ታለንት ያላቸው ልጆች አሉ። ምናልባት የልምድ ጉዳይ ሊሆን ይችላል እንጂ አብዛኞቹ አይደለም፣ ዞን ክልልን ወክሎ መጫወት የሚችል አቅም ነው ያላቸውና ብዙ ልጆችም ሰሌት እየተደረጉ ነው ከኛ። ስለዚህ ለደቡብ ወሎ ዞን በጣም ብዙ ግብዓት ይኖራል። ከሀርቡ ከተማ በዝንድሮ አመት ትሬኒንግ በጣም ሰርተን ነበረ። መሳካቱ በጣም ካላህ ጋር አልሐምዱሊላህ፣ በጣም ደስ የሚል ነው። አሁንም ደሞ ለመላው አማራ ሚያዝያ 19 ለሚካሄደው ዝግጅት እናደርጋለን። በደቦሎ ዞን ወጣቶችና ስፖርት መምሪያ የስፖርት አስተባባሪ ጸጋ የለገሰ ዘጠነኛው የመላው ደቦሎ ዞን ዘመናዊ ስፖርት ሻምፒዮና በስኬት ስለመጠናቀቁ ገልጸዋል። የዘጠነኛው መላ ደቦሎ ጨዋታ ከጠበቅነው በላይ ሆኖ ያገኘ ነው። ምክንያቱም ይህን ፕሮግራም እናካሄዳለን ብለን ያሰብንበት ነገርና አሁን ላይ ያየነው ነገር በፍጹም የተለያየ ሆኖ ያገኘ ነው ማለት ነው። የደቦሎ ዞን ወጣቶችና ስፖርት መምሪያ ኃላፊ ጀማል ሞላ ውድድሩ ዞኑን የሚወክሉ ተተኪ ስፖርተኞችን እያየንበት ነው ብለዋል። በርካታ ታዳጊ ወጣቶች በተለይ በዚህ ዓመት ውድድር አዳዲስ ስፖርተኞች ይታዩበት ውድድር ነው። ከዛ አንጻር ያው ሰፋ ያለ ስፖርታዊ ተሳታፊዎችን ይዘን ያው በቀጣይ ከማዚያ ስራዘጠኝ ጀምሮ የሚካሄደው በክልል ውድድር ያው ለመሳተፍ ኮሚቴ አዋቅረን በየዘርፉ የተሻሉ ተወዳዳሪዎችን ጭምር ያው ስራ የሰራንበት ሁኔታ ነው ያለው። የአማራ ክልል ወጣትና ስፖርት ቢሮ ኃላፊ ርዝቅ ኪሳ ውድድሩ አንድነትንና አብሮነትን ከማሳየትም በላይ የስፖርት ቤተሰቡን ያነቃቃ እንደነበር ገልጸዋል። ክልላችን ከገጠመው የሰላም ጦት በመነሳት ስፖርት ምን ያክል ህብረተሰቡን ከዛ ድባቴ ከዛ ችግር ለማውጣት ምን ያህል ጥረት እየተደረገ እንዳለ ይሄ መድረክ ብቻውን ማሳያ ነው ማለት ነው። በዚህ ውድድር ብቻ ለ ለአስር ቀናት ከ2500 በላይ ስፖርተኞች ታዳሚዎች ደግሞ ከ15 እስከ 20 ሺህ የሚሆን ታዳሚዎች በተለያየ ጊዜ እንዲሳተፉበትና እንዲዝናኑበት አድርጓል። ከአምስት ሺህ በላይ ስፖርተኞች የሚሳተፉበት ዘጠነኛው የመላው አማራ ውድድርም በርሴ የከተማ አዘጋጅነት ከሚያዝያ 19 ጀምሮ እንደሚቀጥልም ጠቅሰዋል።